ጤና ይስጥልን። የዝ ቻናል ቤተሰቦች እንደምን አላችሁ? መስከረም 26 2018። ይህ ቪዲዮ እንደደረሳችሁ ሁላችሁም የስልካችሁን ስክሪን ተጭናችሁ ከታች ለሚመጡላችሁ ጓደኞቻችሁ እስከ መጨረሻው ሴንድ ሴንድ አድርጉላችሁ። ለቤቱም አዲስ የሆናችሁ ፎሎ እንድታደርጉ በአክብሮ ጠይቃለሁ። እንግዲህ ዛሬ ሰበር መረጃና እንዴት መንግስት ከኦሮሚያ መጥተው የወሎን ማንነት ለማራበሽ የመጡ የ እንትኖች ጋር ያቀነባበረው በመካነ ሰላም ላይ የሰራውን ግፍና በደል ላሳያችሁ ስለፈለኩ ይህንን መረጃ ይዤላችሁ መጥቻለሁ። እንግዲህ በመካነ ሰላም የተሰዉት አባቶቻችን መስከረም ማን ነው መስከረም 23 ለ24 አዳር እንደተሰዉ ወይም ደግሞ በመስከረም 23 ለ24 ንጋት አካባቢ ነገር እንደተፈጸመ ማስረጃዎችን ወይም ደግሞ የቀብር ስርዓታቸው በ24 እንደተፈጸመ ይነገራል። ነገር ግን የከለላ ወረዳ የእስልምና ጉዳይ ጽህፈት ቤት የጻፈው ደብዳቤ እንደወረደ ለእናንተ አደርስላችሁ ፈልጋለሁ። ለከለላ ከተማ አስተዳደር ከንቲባ እንግዲህ ከላይ የተጻፈው የከለላ ከተማ አስተዳደር እስልምና ጉዳዩ ጽህፈት ቤት ይላል። ቁጥር እዛ ተሰጥቷል 042018 ቀን 23 1ኛ ወር 2018 ዓ.ም ለከለላ ለከለላ ከተማ አስተዳደር ከንቲባ ከለላ ይላል። ጉዳዩ የህዝባችንን ጥቃት ለመመከት ቁርጠኝነታችንን ለማሳወቅ ከላይ በርዕሱ እንደተገለጸው የከለላ ከተማ አስተዳደር እስልምና ጉዳዮች ምክር ቤት በክልላችንና በዞናችን የሚንቀሳቀሰው ፀረ ሰላም ቡድን የህዝብና የመንግስትን አደረጃጀቶችን አደረጃጀትን ከማጥቃትና ከማፍረስ ባሻገር የእምነት አባቶችንና እስላማዊ ተቋማቶችን ወደ ማጥቃት ተሸጋግሮ ዘግናኝና አሳፋሪ ድርጊት ፈጽሟል። ስለሆነም የመንግስት አቅጣጫ በማይቃረን አግባብ ከተማችንን፣ ህዝባችንን በጠነከረ ህዝባዊ አደረጃጀት ለማደራጀት ጽንፈኛውን ለመመከት አቋም የያዝን መሆናችንን እየገለጽ አስፈላጊውን ድጋፍ ሁሉ ታደርጉልን ዘንድ እናሳስባለን። ከሰላምታ ጋር ኡስታዝ ሰይድ አሊ ሰይድ ከለላ ከተማ አስተዳደር እስልምና ጉዳዮች ጽህፈት ቤት። ግልባጭ ለብልጽግና ጽፈት ቤት፣ ለደሴ ለእስልምና ጉዳዮች ከፍተኛ እንትን ይላል። ይህንን ልል የፈለግኩበት ዋናው አጀንዳና አመለካከቴ ምንድን ነው? በጦሳ ዳገት ላይ ትላንት በለቀቅኩ ቪዲዮ አይታችሁታል ሲሰለጥኑ እየከረሙ ይህንን የግድያ ማቀነባበሪያ ሲሰሩ የነበሩት የወሎን ስልምና ወይም ደግሞ የስልምና እምነትን የማይወክሉ ቆብለባሽ ሙስሊሞች በመካከል ተሰግስገው የሰሯት ፌክ ወይም ደግሞ የሚኒሻ አደረጃጀትን ለማሳደግ የተሰራ ነው። ውስታዞቹ በቀን 24 ለሊት ላይ ግፍ ተፈጸመባቸው ተባለ። በእንድም ይሁን በምንም እሱ ተጣርቶ እውነታው በማን እጅ እንደሆነ ከአካባቢው ማህበረሰብ ተረርተን ማንኛውም የሆነ አጥፋዊ አካል መጠየቅ እንዳለበት ሁላችንም እናምናለን። ነገር ግን በ23 ሌሊት ላይ ወይም በ23 ለ24 ንጋት ላይ ተፈጸመ ተባለ ጥቃት በ23 ቀን ላይ ተጽፎ የተላከው ደብዳቤ ይህንን ደብዳቤ ሁላችሁም እንድታነቡት በአክብሮት ለመጋበዝ ፈልጌ ነው።